አሰላሙ አሌይኩም ወረህመቱላይ ተዓላ ወበረካቱ። ይህ ተርቢያ ወታዲብ የተባለው ቻናላችን ነው። እንሻላ ያው እንደተለመደው የርያዱ ሳሊሂን ምዕራፎች አንድ ባንድ ከንያ ጀምረን እያየን ያለነው ማለት ነው። ባለፉት ንያን እና ተውባን አይተናል። ሶብርን የመጀመሪያዎችን አይተናል ማለት ነው። በቁርአንና በሐዲስ ምን እንደሚመስል አይተናል ማለት ነው። እንሻላ ያው እንደሚታወቀው የዚህ ቻነል ዋና ዓላማ ኤዱኬሽን ብቻ ሳይሆን እስልምና ትምህርት መማር ብቻ ሳይሆን፣ በተግባር መሰልጠን ልክ እንደ ወታደርነት ወይም ደግሞ እንደ ኳስ ተጫዋችነት የምትሰለጥነው በህይወት እየሰለጠንከው እየተሻሻል የምትመጣው ነገር ነው እንጂ አንድ እውቀት ወይም በመሰብሰብ ብቻ የሚቀየር ነገር ነው እንዳልሆነ በመረዳት ተርቢያ ወታደር የተባለ ቻነል ጀምረናል ማለት ነው። ስለዚህ ቻነል ለመጀመሪያ ያህል የመጀመሪያ ሰብር ምንድን ነው ማለት ነው። ሰብር ምንድን ነው የሚለውን ስናይ ሁለት ትርጉም አለው በኢስላም ማለት ነው። የመጀመሪያው ሎጋዊ አልማኒ ወሎጋዊ የሚባል የቋንቋ ትርጉሙ ምንድን ነው የሚለው የቋንቋ ትርጉሙ የሰብር ሰበራ ከሚለው ወይም መጣቀብ ወይም መጣቀስ ወይም አለም አማረር ማለት ነው። በአረበኛ ሰብር የሚለው ቃል ትርጉሙ ማለት ነው። ዋና ትርጉሙ ደግሞ እኛ በቴክኒካል በምንነጋገርበት ጊዜ ስለዚህ ለምሳሌ ሶብር አድርግ እያልን በምንነጋገርበት ጊዜ አልማ አለ ነው እኛ ምን ይዘው ማለት ነው። በአላህ ትዕዛዝ ላይ ዘውታሪ መሆን የአላህን ውሳኔ በጸጋ መቀበል በደስታ ማለ በሀዘን ጊዜ ማለት ነው። ስለዚህ እነዚህ ምን ይባላል ማለት ነው ሶብር ይባላል። አንደኛ በአላህ ትዕዛዝ ላይ መጽናት ጽናት ይባላል ማለት ነው። ይህኛው ጽናት ነው። ሁለተኛ ደግሞ መታገስ መጥፎ ነገር ላለመስራት መታቀብ። ተኛ ደግሞ አንዳች መጥፎ ነገር ያለ ውሳኔ በጸጋ መቀበል መደስታ ሆነ በሀዘን ማለት ነው። ስለዚህ ይህ ምን ይባላል? ሰብር ይባላል ማለት ነው። ኢንሻአላህ ስለዚህ ስለ ሶብር በምንነጋገርበት ጊዜ የመጀመ የሚቀጥለውን የሸሪዓ ትርጉሙን ይዘን ምን ነጋገረው ማለት ነው። የመጀመሪያ የቁርአን አያት ሪያዱስ ላይ ያለው ከነሱ ውስጥ የተመረጠው ማለት ነው።

አላህ ሱረቱል በቀራ ላይ ቁጥር አንድ መቶ ሀምሳ አምስት እስከ አንድ መቶ ሀምሳ ሰባት አላህ ሱብሐነሁ ወተዓላ ወለነብሉወንነኩም፣ እዚህ ዱንያ ላይ የመጣችሁ ለተፈተኑ ትፈተናላችሁ። እሺ በነገራቶች ምን አልኸውፊ፣ ከፍርሃት የሆነ ፍርሃት ይመጣባችኋል ነው በህይወታችሁ፣ ወልጁዕ፣ እንዲሁም ረሃብ ችግር መከራ ይደርሳል። ወነቅስ ምነል አምዋሊ ወል አንፉስ ወተመራት፣ እንዲሁም ከገንዘብ ከነፍሶቻችሁ ከምትወዷቸው ሰዎች ላይ ይሆናል። እንዲሁም ወሰመራት ከምርቶቻችሁ ላይ እየተቀናነሰ ትጠቀመላችሁ። ወነቅሲን መቀነስ ማለት ነው። ሚነል አማዋሊ ከገንዘቡ ወለ አንፉሲ ከነፍሶቻችሁ ወተመራቲ ከምርቶቻችሁ ወበሽር ይሷብሪ፣ ነገር ግን ሶብር ለሚያደርጉት አበሽራቸው በጀነት ለእነሱ ጀነት አላቸው አጅር አላቸው መልካም እንዳላቸው ማለት ነው። አለዚነ እነዚህ ሷቢሮች እነማን ናቸው? አለዚነ ኢዛ አሷበት ሙሲበቱ እነዛ ሙሲባ ባገኛቸው ጊዜ አሉ የሚሉ የሆኑ ኢና ሊላሂ ወኢና ኢለይሂ ራጅዑን እኛ ያላነ ወደ አላት መመለሰት የሚችል የመጣን ለፈተና ነው፣ ፈተናውን ኢንሻላህ በቴክስት እናልፋለን የሚሉ የሆኑ ሰዎችን አላህ ስብሐነሁ ተዓላ አብስራቸው ያንጀነት። ኡለኢከ ዐለይሂም ሰለዋት ሚን ረቢሂም ወረሕመህ ለእነዚህ ከጌታቸው የሆነ ውዳሴ አለው። ሰለዋት ማለት ውዳሴና አድናቆት ማለት ነው። ሚን ረቢሂም ወረሕመህ እንዲሁም ህዝነት እና ቸርነት ጌታቸው አላት። ስለዚህ አንድ ሰው ሶላት በነቢዩ ሰለም ስለም ላይ ሲያወር አላህም እሳቸው ላይ ውዳሴና ውዳሴና እዝነት ረህመት አውርድባቸው ማለት ነው ብሎ መለመኑ ነው ማለት ነው። አላ ስብንታላ ደግሞ ሲያወር እኛን በቸርነቱ በረህመቱ የሚጎበኛ መሆኑ ነው ማለት ነው። ወኡላኢከ ሁም ልሙህተዱን እነዚህ ናቸው ወይ በቀጥተኛ መንገድ ላይ ያሉት። ስለዚህ የዚህ የቁራን አየት ዋና ትርጉሙ ምንድን ነው? ፈተና የማይቀር ነገር ነው። ስለዚህ ያለው አማራጭ መስወበር ብቻ ነው። የሚቀጥለው የቁርአን አያት እንደተለመደው ሶስት የቁርአን አያት ከዚያ ሱሪ የሚለው ማለት ነው። እነሱን ለመተንተን ሙከራ እናደርጋለን ማለት ነው። ስለዚህ የሚቀጥለው ደግሞ ሱረቱ ዙመር ላይ ያለው

እዚህ ቁርአን ላይ ቁል ያ ኢባዲ الذين انت الله ملكتني ولا لنذاغروچ እንደዚህ በላቸው አመኑ ላመኑት ኢተቁ ረብኩም ጌታችሁን ተጠንቀቁ። አላህን ተጠንቀቃችሁ ያዞት ተው ወይም ተጠንቀቁ በጥንቃቄ የኢባዳ አድርጉ ለለዲነ አህሰኑ ፊ ሃዚሂ ዱንያ ሀሰና መልካም ለሚሰሩት በዚህ ዱንያም ላይ መልካም አላቸው ወይም ደግሞ ለለዲነ ሀተኑ ፊ ሃዚሂ ዱኒያ ሀሰና እነዚያ ሀገሩ በዚህ በዱንያ ላይ ሀሰና ለሚሰሩ መልካም ለሚሰሩ በአራም ሀሰና አላቸው ማለት ነው። ወአርዱላሂ ዋሲዓ የአላህ ምድር ሰፊ ነው። በተቸገሩ ተሰደዱ እንጂ ዲናቸውን ወይም ሰብር አትጡ ነው። ምክንያቱም ኢንነማ ዩወፈስ ሷቢሩነ አጅሮን ቢገይሪ ሂሳብ። በመጨረሻ ላይ በመጨረሻዊ ቁርአን ላይ የመጨረሻው ምልክት ምንድን ነው? ኢንነማ ዩወፈስ ሷቢሩነ እነዛ አላህ አጅር የሚሰጣቸው ሶብረኞች የሚሰጣቸው አጅር ቢገይሪ ሂሳብ ነው ያለ ሂሳብ ነው ያለ ስለዚህ ማለት ነው አላህ Subhanahu Ta'ala ለአጅር ከፍተኛ ለሶብር ከፍተኛ አጅር እየሰጠ ባለበት የቁርአን አያት ወአርድላሂ ዋሲያቱን የሚለው አላህ Subhanahu Ta'ala እንዲሁም በተቸገሩ የምድር ሰፊ ነው ተሰደዱ ማለት ነው። በሶብር ካልቻላችሁ መሰደድ ነው እንጂ ሶብራችሁን ማጣት የለባችሁ የሚለው ማለት ነው። የሚቀጥለው የቁርአን አያት ኢንሻአላህ ማለት ነው ይጣቁት ሱረቱል አስር ነው።

ይላሉ ወለአስር፣ እኔ በአስር ሰላት ምራለሁ ወይም በጊዜያቶች በሙሉ እምላለሁ አላላስሉ ኢነል ኢንሳን ለፊ ስር፣ የሰው ልጆች ሁሉ በኪሳራ ላይ ናቸው። እነዚህ አራት የሚከተሉት ሁኔታ ላይ ያሉ ሰዎች ካልሆኑ በስተቀር ሁሉም የሰው ልጅ ኪሳራ ነው። ስለዚህ አብዛኛው ሰው የምናየው በኪሳራ ያለ መሆኑ መረዳት ይኖርብናል። ስለዚህ ኢነል ኢንሳን ለፊ ስር ኢለ ለዴና አመኑ የአማኑ ሲከሩ አለ በገይብ ለገበያ ራ ከሞት በኋላ ህይወታቸውን እንቀሳቀሳለን ብለው እያመኑ ሲቀሩ፣ እንደዚሁም ካመኑ በኋላ በአንዱ ለዛም ደግሞ መልካም ስራ ወተዋሰው ነገር ላይ ሐቅ በልጆች ሐቅ ላይ ነገሮች ላይ ሁሉ አደራ የሚባባሉ ወተዋሰው ቢሶብር ነው። ስለዚህ አንድ ሰው ሌላውን በሶብር እንዲያደርግ ሲያበረታታ አደራ ሶብር ላይ በርታ ሲለው ማለት ነው። እነዚህም ሲቀሩ ሶብር የሚያደርጉ ሲቀሩ፣ እና በሶብር ላይ የሚበረታቱ ሲቀሩ በሙሉ ከእነዚህ ከአራቱ ውጪ ያሉት በሙሉ የሰው ልጅ ኪሳራ ናቸው። ስለዚህ ሶብር ላይ እንድንጸና ማበረታታት አለብን፣ እንዲሁም መበረታታት አለብን ማለት ነው። ኢንሻላ ሀዲስ ደግሞ በምናይበት ጊዜ የነቢዩ ሰለላሁ ዓለይሂ ወሰለም ንግግር የሆነው

ፈተና ላይ ጋር ነዋል ኢንላሃ ኢዛ አሀበ ቀውመን አንድን ሰዎችን የወደደ እንደሆነ ይብተላው ይፈትናቸዋል። ስለዚ አላ ወዶናል ለማለት እየተፈተንክ ካልሆንክ በደስታና በተሽታ ላይ ሆነ ባለፈጥመኛ የሚለውን ነገር በጣም አስቸጋሪ ነው ማለት ነው። ምክንያቱም ኢንላሃ ኢዛ አሀበ ቀውመን ይብተላው አንድን ሰው ወይም አንድ የወደደ ህዝቦችን የወደደ እንደሆነ ይፈትናቸዋል ያለው እንጂ ያስመቻቸዋል የሚል ነገር የለም። በዱንያ ላይ ትልቅ ፈተና ከሚደርስባቸው የመጀመሪያው ቁጥር አንድ መላክተኞች ናቸው። ስለዚህም አላህ የወደደው የሚፈትን መሆኑን ነው የተናገረው ማለት ነው። ፈመን ረዲየ ፈለሁ ሪዳ። ስለዚህ ፈተናውን በጸጋ የተቀበለ ሶብር ያደረገ ለሱ አላህ ውጤት አለው። ወመን ሰኪቱ ፈለሁ ሶብር በዛ የተማረረ ያልሶበረ የሆነ እንደሆነ ደግሞ ለሱ ጥፋት ይመጣበታል። ስለዚህ ታላቅ አጅር የሚገኘው በታላቅ ሶብር ነው ብለን እንይዛለን ማለት ነው።

ሙስሊም አንዳች ችግር መከራ አይደርስበትም። ወላ ወሰብን መከራ ነው። ወላ ሀምን ሀሳብ ጭንቀት አይደርስበትም። ወላ ሀዘን አይደርስበትም። ወላ አዛ የሆነ ነገር አስቸጋሪ ነገር አያገኝም። ወላ ሀሚን ጭንቀት አይደርስበትም። ሀታ ሸውከትን ዩሸኮሃ ይብን ሾ እንኳን ቢወጋ ኢላ ከፈረ ላሁ ቢሃ ምን ከጠያ ከጠያውን አላ ወንጀሉን አላ ዘንድ የሚያስከፈል የሆነ ወንጀር በዛ ምክንያት ያበሰለት ቢሆን እንጂ ወይም ከፋር ያደረገለት ቢሆን እንጂ። ሚዳቅ ስለዚህም ማለት ሶብር ለሚያደርግ ወንጀል ሊታበስ ማድረግ ነገር ሲያደርግ ወንጀላችን እንድናስታውስ በማለት ነው። ፕሮግራም እንሻላ ሌላው የመጨረሻው ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም አጀበን

ለሙኝ ነው እንጂ ታዲያ ይሄ ለሌላ አይደለም። ኢና ሷበት ሰራ ደስታ ያገኘ እንደሆነ ሸካ ያመሰግናል። ለሱ ደግሞ የመጨረሻው ኸይሩ ይላታ አጅር ያገኝበታል። በዱንያ ተደሰተ እንደገና ሲያመሰግን ምን ሆነ ማለት ነው። ኸይሩ ነገር በአኺራ ተጨመረ። ወይና ሷበቱ ደራ መጥፎ ነገር ያጋጠመው እንደሆነ ስለዚህ አመስግናለሁ። የታጋሽ ነገር ያስገርማል ማለት ነው። ስለዚህ ስናጠቃለል አላህ ስብሐ ወተዓላ ጊዜ እስከ መጨረሻው ላይ ከጥረስ ሶብር ያህል ወማ አውጤ አህደን አጣ የበለጠ ለሰው ልጅ ለማንም ቢሆን ከተሰጠው ነገሮች ሁሉ ሶብረኛ ያደረገው አላ፣ ሶብረኛ ያደርገን እና ከዛ የበለጠ የተሰጠው የለም። ኢማም አልገዛሊ ደግሞ እንዲላሉ ቱሩ ፔሸንስ ምን ይላሉ? ነቢዩ እውነተኛ ሶብር ማለት ምላስ ኮምፕሌን ማድረጓን ማቆሟ ብቻ አይደለም። እንዲሁም ቀልብም ያን ነገር በወዴታ የተቀበል አንድ ነገር ደረሰብ ከአላ መሆኑ አውቀ ያን ነገር ልብ በደስታ ሲቀበል ከአላህ ውሳኔ ይበልጥብኛል እኔ ከደረሰብኝ ነገር ሁሉ ሲቀበል። ስለዚህም አላህን እንደ ኩል በላይ ወተብት ኩል

እንዲያደርግልን አላህን እንለምዳለን ማለት ነው። ስለዚህ ይህ ተርቢያ ወታሪ ቻናል ዋና አላማው ምንድነው? ራዱ ሷል ይህንን ለሰዎች ማስታወቅ እንደዚህ አይነት ስራዎች እንዲበረታቱ ማድረግ ማለት ነው። ያው እንደሚታወቀው በዚህ በእኛ ቋንቋ በአማርኛ ብዙ ስራዎች እየተሰራጩ አይደለም። ሰዎች ወደ ኢንተርኔት መምጣታቸው የማይቀር ነው። እዚህ ጄኔሬሽን የሚከተለው ይበልጥ ወደ ኢንተርኔት እየመጣ ነው ያለው። ስለዚህም ማለት ነው ዳዕዋችንን ወይም እዚህ አይነት ስራዎችን ለወደፊቱ ጀኔሬሽን ችምር እንዲጠቅም በማሰብ ማለት ነው ተነጋግረን ሰዎች ከእኔ ጋር ያሉን ሰዎች ሁሉ ማለት ነው ይህን ተርቢያ ወታእዲብ ጀምረናል። ለሌሎች እንዲጠቀሙ ሌሎች እንዲደርሱ ከእነሱ ጋር ጋር እንዲያደርግ እንለምናለን። እናንተ የምትችሉትን አድርጉልን ነው ማለት ነው። ይህ ነገር ይህ ስራ እንዲበረታታ፣ እንደዚህ አይነት ስራዎችም ሌሎችም እንዲመጡ የእኛን ስራ አይቶ ውጤታቸውን አይቶ ማለት ነው ሌሎች እንዲበራቱ ሌሎችን፣ እኛም እንድንበረታ እንድናበረታታ፣ ተባካቸው ነገሮችም እንዲደረስ አድርጉልን። ለማንኛውም ሌሎች እንደምታደርጉት ይህም እንድታደርጉ አላ ስ እንዳይካለ ወብላሂ ቶፊቅ፣ ወሰላሙ አሌይኩም ወረመቱላ ተላ ወበረካቱ